ውድ ሀገራዊ ልጆች ቀን ይወጣላችሁ። በየተሰደዳችሁበት አለም በሙሉ ሰላማችሁ በዝቲ በል ጤና ይስጣችሁ። ርዝቃችሁ ሰፊ ይሁን፣ እድል ይወጣላችሁ። ከምንም በላይ ደግሞ እድል ሲያምር ነው እና እድል ይወጣላችሁ፣ ቀን ይወጣላችሁ ማለት ነው። እኔ በጣም ነው ደስ ያለኝ። የሰው ደስታ መቸም ሊያስደስተንም ይገባል እና እህታችን እንኳን ደስ ያለሽ እህታችን ሰናይት። እንግዲህ እንደምትመለከቱት እህታችን ሰናይት ከወደ ዱባይ ከምርጡ መንግስት፣ የዱባይ መንግስት እኮ እጅግ በጣም የሚወደድ ለሚስኪኖች ደራሽ፣ የሚስኪኖችን እንባ የሚያብስ አንጀተ ሩህሩህ ነው እና እንግዲህ እህታችን ሰናይት እንደምታዩት በደስታ የለችም ማለት ነው። ኧረ በጣም ነው ደስ የሚለው ሀቂቃ ማለት ነው። በጣም ነው ደስ የሚለው ኒንጃ እኔ ለእሷ እኔ በጣም ደስ ብሎኛል። ና እንግዲህ እህታችን ሰኔ እንኳን ደስ ያለሽ። እንግዲህ እንደምታዩት ኮሜንት ላይ ሁሉም የደስታውን እየገለጸላት ነው የሚገኘው ማለት ነው። ሁሉም ደስታውን እየገለጠላት ነው የሚገኘው። እንዲሁም ደግሞ ለዱባይ መንግስት ያላቸውን ፍቅር እያሳዩ ነው ማለት ነው። አንዳንድ ፒክቸሮች ብዙ ትምህርት ያስተላልፋሉ። ብዙ ነገሮችን ይቀይራሉ ማለት ነው። ሰላም አሌይኩም ወራህመቱላ ወበረካቱ ውዴ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ይረበነ ሰላም አይለያችሁ እያልኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ሸር ላይክ እያደረጋችሁ ቤተሰብ ሁኑላለኝ። እንግዲህ በምስሉ ላይ የምትመለከቷት እህታችን ሰናይት ወደ ኢትዮጵያ ብቅ ያለች አንዲት እንደ ማንኛውም ኢትዮጵያዊ ተሰዳ ቤተሰቧንም የራሷንም ህይወት ለመቀየር ደፋ ቀና ባለችበት ሰዓት እንግዲህ ከተወዳጁ መንግስት እናት ቤት ገብታ እየሰራች ነበር። እና እንግዲህ ደግሞ አላህ በቃሽ ሲላት በቃ ህይወትሽ ይቀየራል። እስከ መቼ ነው አንቺ የምትሰሩ? ሲላት እንግዲህ ከተወዳጁ መንግስት ጋር ተገናኝታ ያው እሱ ጋር ተገናኝታ ተቃቅፋለች ማለት ነው። ሌላውን ተውትና፣ ማን ነው እንግዲህ ሰራተኛ የአለም መንግስት የአገር መንግስት? የሆነ አንድ የአገር መሪ እንዴት ነው ወርዶ ሰራተኛ ነው የሚያቅፈው? አሁን ይሄ ፒክቸር ብዙዎችን ሊያነቃ ይገባዋል ማለት ነው። እንኳን አይደለም መንግስት ሀብታም ነኝ የሚሉ ራሱ ሰዎችን የሚጠየፉበት ጊዜ ላይ ነው የደረስ ነው። ሰራተኞችን እየደበደቡ እያሰቃዩ ሀታ ምግብ ራሱ በስነስርዓት የማይመግቡ አረቦች አሉና ለነሱ ትልቅ ትምህርት ይሆናል ብዬ አስባለሁ ማለት ነው። እህታችን ደግሞ እንግዲህ ለፍታ ደክማ ስንት ተሰቃይታ ስንት ሁና ስንት ጉልበቷ ፈሶ በስተ መጨረሻ ደግሞ አላህ Subhanahu Wa Ta'ala በቃ በቃሽ እስከ ዛሬ ይለፋሽ ይበቃሻል ሲላት፣ ይሁን እንግዲህ ከተወዳጁ ጋር ተገናኝታ ለሷ የሚሆን ሰርፕራይዝ ተደርጋለች ማለት ነው። እንግዲህ ሰርፕራይዙን ደግሞ በቀጣይ ቪዲዮ የምናይ ይሆናል። እስኪ የሰው ደስታ የሚያስደስታችሁ የሰው ደስታ የሚ በቃ የሰው ደስታ የኔም ደስታ ነው የምትሉ ይህን ቪዲዮ ሼር ላይክ በማድረግ ብዙዎች ዘንድ እንዲደርስ አድርጉ ማለት ነው። በዛሬ ዕለት እንግዲህ እንደታየው ይሄ ቪዲዮ ዓለም መነጋገሪያ ሆኗል ማለት ነው። አንዳንዶች ምን ይላሉ፣ እንዴት እሱ የአንድ አገር መንግስት ሆኖ እንዴት ወርዶ ከሰራተኛ ጋር ከእናቱ ሰራተኛ ጋር እንደዚህ ተቀራርቦ ተቃቅፎ ፎቶ ይነሳል የሚሉ ብዙ አነጋጋሪ ቪዲዮዎች እየተሰሩ ነው ማለት ነው። ምን ችግር አለች እህታችን እኮ እንደ ማንኛውም ኢትዮጵያዊ ለመስራት ስደት ወጣ እንጂ እንደ ማንኛውም ሰው ሰው ነች እንጂ ሌላ ነገር አይደለም። አይደለ እንዴ? ሰው ሰው በመሆኑ ብቻ ሊከበር ሊበረታታ ይገባዋል። ይህንን ደግሞ በእርግጥም አሳይቶናል። የዱባይ መንግስት ማለት ነው። እንግዲህ ይህን ቪዲዮ ሽርሽር አድርጉት። እህታችን ሰኒ እንኳን ደስ ያለሽ። እኔ ላንቺ በጣም ደስ ብሎኛል። ህይወትሽ ተቀይሮ ተደስተሽ የምናይ ያድርገን ማለት ነው። አንዳንድ ጊዜ የማንኛችንም ህይወት ሲቀየር ደስ ይላል አይደለ? ህይወታችንን ተቀይሮ በቃ ሁልጊዜ ሰራተኝነት አይደለም፣ ሁልጊዜ የአላርም ጩኸት መስማት አይደለም፣ ሁልጊዜ መዳም ምንትለኝ የሆን ስራ አለብኝ በጠዋት ልነሳ ማለት ሳይሆን፣ አንዳንድ ጊዜ ደግሞ ፈጣሪ ሲረዳንና ሲያግዘን በቃ እንደዚህ ሰርፕራይዝ የምንደረግበት ጊዜ አለና ለሁላችንም አላህ ስብሃነ ወተዓላ ሰርፕራይዝ ያድርገን። ፈጣሪ ያላሰብነውን የማታ ርዝቅ የማታ እንጀራ ይስጠን ነው የሚለው ሀቂቃ ማለት ነው። እጅግ በጣም ነው የተደሰትኩት። እንግዲህ ሁላችሁም እየገባችሁ በኮሜንት ቦታ እንኳን ደስ ያለሽ በሏት እህታችንን። በቀጣይ ቪዲዮ ጠብቁኝ። ውድ ቤተሰቦች እዚህ ጋር ደግሞ አንድ መልካም ስራ አምጥቼላችኋለሁ። ጀነት እንገናኝ ማህበር ናቸው ማለት ነው። እንግዲህ እንደምታስታውሱት በባለፈው ሐሙስ ዕለት በሳሪ ቲክቶከሯ ቤት በርከት ያሉ ብሮች ተሰብስበዋል ማለት ነው። እዚያ ለመሰብሰብ ችለናል። እንዲሁም በተለያየ አካባቢ ላሉ ተፈናቃዮች፣ ለደጋን፣ ለኮምቦቻ እንዲሁም ለደሴ፣ በተለይ ደግሞ እነሱ ባሉበት አካባቢ በደጋን ላሉ አይታሞች፣ አቅመደካሞች፣ ተፈናቃዮች ለኢድ ተብሎ ሶስት ግመሎች እንዲገዙ ተደርጓል ማለት ነው። ይህም ደግሞ የሆነው በቲክቶከሯ ሳሪ ቤት ነው እንግዲህ፣ ይህንን በጎ አድራጎት ድርጅት ለመደገፍ እንዲሁም መልካም ስራ ለመስራት ኸይር ስራ ሰርቼ አልፋለሁ ብላችሁ የምታስቡት ወንድሞቼ ኮሜንት ላይ ያሳውቁኝ። ሊንኩን ሸር አደርግላችሁ ና ወደዛ በጎ አድራጎት ድርጅት ትቀላቀላላችሁ ማለት ነው። እንግዲህ እንደምታያቸው እነዚህ ግመሎች የተገዙት ባለፈው ሐሙስ ጥዋት እስከ ከጠዋት ሰዓት ተማኒያ እስከ ዙሁር ድረስ በተደረገው የማሰባሰብ ፕሮግራም ነው ማለት ነው። እነዚህ ግመሎች ታርደው እንግዲህ ለተለያዩ ሚስኪኖች፣ አቅመደካሞች፣ ለተፈናቃዮች፣ ለአይታሞች እንዲደረግ ሆኗል ማለት ነው። ያው እኛ መልካም ነገር አሁን ዱንያ ላይ ያደረግነው ነገ በጀነት ስለምናገኘው እንግዲህ እነዚህ ወንድሞች፣ እህቶች ደግሞ ጀነት እንገናኝ ብለው በጎ አድራጎት ድርጅት ከፍተው ያላችሁን አምስትም አስርም እዚህ በጎ አድራጎች ድርጅት ውስጥ አስገቡ እያሉን ይገኛሉ። መልካም ስራን እያመላከቱን ይገኛሉ፣ እና ሁላችሁም በዚህ መልካም ስራ እንድትሳተፉ ጠይቃችኋለሁ። ይህ መልካም ስራ ለመስራት ደግሞ ሰው መሆን በቂ ነው። ምክንያቱም ሰውን ለመርዳት ሰው መሆን በቂ ነው። ከሰውነት በላይ ምንም ነገር የለም። ሀብታም መሆን አይጠበቅብንም። በወር ሀምሳ ሪያል ሊሆን ይችላል፣ ሀያ አምስት ሪያል ሊሆን ይችላል። ለዚህ ድርጅት በማበርከት የበኩላችሁን መልካም ተግባር መልካም ስራ መልካም ስንቅ እንድትሰንቁ ጥሪን አቀርባለሁ ማለት ነው። ዱኒያ ላይ የሰራናት ጢኒጥዬ የብናኝ ታክል ጢኒጥዬ መልካም ስራ ነገ በአኼራ ሸፋ ትሆነናለች እና ሁላችሁም ለመልካም ስራ ለመሳተፍ ዝግጁ ሆኑ። ወደዛ መልካም ስራ ለመሳተፍ የምትፈልጉ አሁንም በድጋሜ የጉሮቡ ሊንክ አስቀምጥላችኋለሁ ማለት ነው። እዛ ግሩብ ገብታችሁ ሁላችሁም ተሳተፉ። መልካም ስራ አብዙ። መልካም ስራ ማብዛታችን ለነገ ለአኺራ ስንቃችን ነው። በእንግዲህ በዚህ መልካም ስራ ለመሳተፍ ሙስሊም ማህበረሰቡ ብቻ አይደለም። እውነት እላችኋለሁ ወላሂል አዚም ሐሙስ ለት እኔ እጅግ በጣም ነው እየተገረምኩት ማለት ነው። ሳሪ እንግዲህ እንደምታውቋት የሌላ እምነት ተከታይ ነች። ነገር ግን እኔም አለሁ፣ ለወገኖች እኔም ረዳለሁ፣ በቤቴ የቻልኩትን አሰባስባለሁ ብላ መልካም ነገር ሰርታለች። እንዲሁም ደግሞ እሷን ያሉ የእሷ ቤተሰቦች ደግሞ ለዚህ በጎ አድራጎት ድርጅት የበኩላቸውን አድርገዋል። በርከት ያሉ ብሮች ተሰብስበው እንግዲህ ለመሳኪኖች እነዚህ ግመሎች ተገዝተው እንዲሰጡ ተደርጓል ማለት ነው። ለዚህ ስራ መሳተፍ ሁላችንም ሰው መሆን በቂ ነው እና ሁላችንም እንሳተፍ ሁላችንም ከጎናቸው እንሆን። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በያላችሁበት የዓለም ዳርቻው ሰላማችሁ ይብዛ። ያልታሰበ የማታ ርዝቅ ይስጣችሁ ውድ ቤተሰቦቼ። በያላችሁበት ሰላማችሁ ብዝት፣ ትርፍርፊ በልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ